የብልጽግናው መንግስት ከፊት ለፊቱ ጦርነት ባሻገር ህዝቡን በተለያዩ ስልቶች እያጎሳቆለ ነው ተብሏል። አሳዛኝ መረጃ ተሰምቷል። መረጃውን ይዘናል። መላው ኢትዮጵያውያን ለጦርነት እንዲከቱ ጥሪ ቀርቧል። ዝርዝሩን ታዳምጣላቸው። አገዛዙ የደረቀበትን የገንዘብ ካዝላ ለመሙላት ሲል በውጭ የሚኖሩ ዜጎችን ቁማራስ ይዘው መፈራረሙ ተነግሯል። ዝርዝሩን ይዘናል። በትግራይ የደብረ ጽዮን ገብረ ሚካኤል የህወሀት ቡድን አሸናፊነት የተረጋገጠበት ውሳኔ ተወስኗል። በቆይታችን እንመለከተዋለን።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 ከመርጡ ለማርያም መካነ ሰላም በሚወስደው አውራ ጎዳና የሽብር ተግባሩን አጠናክሮ የቀጠለው የብልጽግናው ስርዓት ከ38 ቀናት በላይ መንገድ በመዝጋት በወሎና በጎጃም መካከል ያለውን የንግድ ማህበራዊ ግንኙነት በመቋረጡ ከፍተኛ የኢኮኖሚ ድቀት እየፈጠረ ስለመሆኑ ተነግሯል። አቅመ ደካሞች፣ ህፃናት፣ እናቶች፣ ሽማግሌዎች፣ ወላጆች በትራንስፖርት መቋረጥ ምክንያት በህክምና እጦት እየተሰቃዩ ነው ተብሏል። ረሃብ በሚሸፍነው የእነብሴ ሳር ምድር ወረዳ ነዋሪዎች ህሙማንን ወደ ህክምና አገልግሎት ተቋም ለማድረስ ሰዓታትን አይደለም ቀናትን በቃሪዛ ተሸክመው እንዲጓዙ የብልጽግና የመከራ ቀንበር ተጭኖባቸዋል። በመንገዱ መዘጋት ምክንያት የተቋረጠው የጎጃምና የወሎ የንግድ ትስስር በመካነ ሰላም፣ ወግዴ፣ ተንታ፣ መቅደላና ቃስታ ባለፉት 38 ቀናት ውስጥ በእህልና ጥራጥሬ ላይ ያሳየው የዋጋ ጭማሪ ተሸማቾች አቅም በላይ በመሆኑ እናቶች ልጆቻቸውን መመገብ እንዳልቻሉ ታውቋልም። ጤፍ፣ በቆሎ፣ ስንዴ፣ አተር፣ በርበሬ ከፍተኛ የዋጋ ጭማሪ የተስተዋለባቸው ሲሆን ከ3ሺ እስከ 3800 ድረስ ከነበረው የገበያ በላይ የዋጋ ጭማሪ አስመዝግበዋል። ጎጃም መርጦ ለማርያም፣ ግንደወይን፣ ሞጣ፣ አዴት፣ ደብረ ወርቅና ቢቸና የአርሶ አደሩ ምርት ሲያሽቆለቁል አርሶ አደሩ ለማዳበሪያ ግብዓት መግዣ በተፈጠረበት ተጨማሪ ጫና በርካሽ ምርቱን እየሸጠ ይገኛል። ከአዲስ አበባና ባህር ዳር ይጫን የነበረው ሸቀጣሸቀጥ በመቆሙ ምክንያት በተፈጠረ የምርት ማነስ ነጋዴዎች ወደ ድህነት ሲያሽቆለቁሉ ተጠቃሚዎች በማያቋርጥ እንግልት ውስጥ እንደሚገኙ ተረጋግጧል። ለብርሃኑ ዋለ፣ ኮረኔል ኪሮስ፣ ሻለቃ አሻግሬ የሽብር ቡድን ጉዳዩን አስመልክቶ ከሁሉም የህብረተሰብ ክፍል የተወጣጣ ልዑካን መንገዱ ይከፍል ትልን የሚል ጥያቄ ቢያቀርቡላቸውም የሃይማኖት አባቶችን የሀገር ሽማግሌዎችን ጠያፍ ስድብ በመሳደብ አንቋሻው መልሰዋቸዋል ነው የተባለው። ነበልባሉ የአማራ ፋኖ በፍጹም ጀግንነት እየተፋለመ ፋሽስታዊ አገዛዙን እያንኮታኮተው ነው። በአጭር ጊዜ ውስጥ ከቤተ መንግስቱ ቁንጮ ከጠቅላይ ሚኒስትር አብይ አህመድ ጀምሮ እስከ ታችኛው የቀበሌ መዋቅር ድረስ ሚና አልባ እንደሆነና የሚመካባቸው የአምባገነንነት ጉልበቶችን ጉልበቶቹን እንዲያጣ ያደረገው የአማራ ፋኖ ነው። አገዛዙ ዛሬ በሁሉም የሀገሪቱ ግዛቶች ብቻ ሳይሆን በመላ አህጉሪቱና ዓለማት ሁሉ የተናቀና ውዳቂ እንዲሆንም አድርጎታልም። በኢትዮጵያ ምድር የይስሙላ መዋቅር እንዳለ በሚያስመስልበት ደቡብ ኢትዮጵያና ኦሮሚያ ድንኳን ውስጥ ውስጡን እየተገዘገዘ የቀብር ዋዜማው ላይ አድርሶታል። በስጋትና በህዝብ በመጠላት ደረጃ ሀዋሳ ያለው ብልጽግና ከባህር ዳሩ የተለየ አይደለም። አርባ ምንጭና ወላይታ ሶዶ ያለው ካድሬ ጎንደርና ደባርቅ እንዳለው የበአሪን ቅሪት ሁሉ የተናቀና የተጠላ ሆኗል። ነፍጥ በማንሳት በኩል ከተፈጠረ የመቅደምና የመከተል ሂደት ውጭ አምቦ ያለው የሽመልስ አብዲስ አሉሌ ከአረጋ ከበደው የማርቆስ አሽከር የተለየ የህዝብ ቅቡልነት የለውም። የናዝሬት ህዝብ እንደ እንደደመላሿ የእጇ ንግስት ወልዲያ ቀድሞ በአገዛዙ ላይ እጁን ካለማንሳቱ በስተቀር ልቡ ከሸፈተ ቆይቷል። ሻሸመኔ ከደሴ ወይም ከደብረ ብርሃን የተለየ ህዝባዊ ምሬት የለም። በኮሪደር ልማት ሰበብ የመከራን ጥግ የቀመሰውና እየተራበ አድገሃል፣ እየተፈናቀለ ተለውጠሃል፣ እየተዘረፈ ለምተሃል፣ እየተገደለ ሰላም ሆነሃል የሚባለው የአዲስ አበባ ህዝብም በእንጦጦ ተራራ ሰማይ ላይ የምትጮህ ጅራፍ ብትሆን የምትፈነዳው የአመፅ እብጠት ላይ ነው። የሸገራራዶች እርድናን ከጎደለ ጓዳቸው ከተራቆተ ጊሳቸው ጠኔ ካደረቀው ልባቸው ውስጥ ማግኘት ተስኗቸው ነጻነታቸውን የሰገጠ ከሚሉት ነፍጠኛ ጋር ለመፈለግ ማለም ጀምረዋል። የአራት ኪሎ ኮሪደር ግማሽ ሶስት ኪሎ ቀለብ ያልሆነው አዲስ አበቤ የፒያሳ የምሽት ብርሃን ከሱሉልታ የማያሻግረው የመገናኛ ዲምላይት ከኑሮ ጋር ያልተገናኘለት የወዳጅነት ፓርክ የነጻነቱ ሜዳ ያልሆነለት ጉራማይሌው የሸገር ሰው ከሰማይ ጠቀስ ፎቆቿ አጥር ስር በተኮበለሉ መንደሮች የሚኖረው ህዝብ የመጋረጃው ጀርባ ቁልፍ የሰቆቃ ሚስጥር ገላጭ ሆነው በነተቡ ገጽታቸው ነጻነትን ፍለጋ ላይ ናቸው። የሙስጠፌ መሐመዱ ሶማሌ ክልል በኦነግ ኦህዴዱ መራሽ ስርዓት ባለፉት ስድስት ዓመታት የደረሰበት ግፍ አስቀድሞ ስርዓቱን እንዲጠየፍ አድርጎታል። የጅጅጋው መንግስት በድሬዶ አስተዳደር ጉዳይ የተወሰደ በት ግልጽ የበላይነት በአገዛዙ ላይ ያለውን እምነት እንዲያጣ አድርጎታል። በዚህ ወቅት በየትኛውም የሶማሌ ጎሳ ውስጥ እነ ሙስጠፌ መሐመድን በግለሰብ ደረጃ እንጂ አብይ መራሹን የብልጽግና ስርዓት እንደ መንግስት መቁጠር ካቆመ አመታት ተቆጥረዋል። የለማ መገርሳና ቡድኑ ሰማኒያ ከመቀደዱ አስቀድሞ በተጠና እቅድ የአዲስ አበባን ዲሞግራፊ ለመቀየር የመቆመሪያ ካርዶን ያገለገለው ሶማሌ በብዙ አመታት የሚመነዘር በደል በሁለት ወራት ብቻ እንደተፈጸመበት የሚዘነጋ አይደለም። ከኦጋዴን ማዕድን እና ከሶማሌላንድ የባህር በር ጋር ያዘ ከጦርነትና ውጥረት ተፋቶ የማያውቀው የምስራቁ ጀግና የሶማሌ ህዝብ ከብልጽግና ጎን የሚቆምበት ምንም አይነት ምድራዊ እውነት የለም። የአራት ኪሎ ባለ ዙፋን በከሰረ የዲፕሎማሲ መንገዱ በቋንቋም፣ በባህልም፣ በሃይማኖትም የበዛ አንድ አይነትነት ካለው ከሌላኛው የሶማሌ ወገኑ ነጥሎ ጦር ሲያስብቅበት የከረመ ፋሽስታዊ ቡድን እንደ መሪው ሊቀበል አይችልም። የኦህዴድ ብልጽግና ሹመኛው ደመላሽ ገብረ ሚካኤል በሚመራው የፌዴራል ፖሊስ መስሪያ ቤት በኩል መለዮ ለባሽ ፖሊሶችን በኢሳጎሳ እና በአፋር መካከል አስርጎ በማስገባት ዛሬም ድረስ የቀጠለ ውጊያ በሁለቱ ህዝቦች መካከል እንዲካሄድ ማድረጉ መላው ሶማሌ እንዳቆሰለ ነው። መንግስታዊው የሙስጠፌ መሐመድ አስተዳደርም ቢሆን ከፕሮፓጋንዳው በስተጀርባ የውህደድ መራሹን ሁለበሌ ያገዛዝ መንገድ በሚጠየፍ ህዝብ የተሞላ ስለመሆኑ ይነገራል። በሰሜን ጦርነት ከአማራ ክልል ቀጥሎ የግፍ ወረራ የተፈጸመበት አፋርም ከአራት ኪሎ ባለ ጊዜ ጋር ያለው የግንኙነት መረብ በእነ አወል አርባ አንደበት እንደሚነገረው ያለ አይደለም። በእዋ በጋሊኮማና በሌሎችም አካባቢዎች በአገዛዝ ወታደራዊ ሴራ የተነሳ የጅምላ ግድያ የተፈጸመበት አፋር እምባው ከጉንጩ አልደረቀም። የወረሩት የትግራይ ኃይሎች የተደረገላቸው ሩቡን ያህል እንኳን የፌዴራል ድጋፍ ወደ አፋር አልተላከም። በህወሓትና ብልጽግና መካከል ከፕሪቶሪያ እስከ ናይሮቢ ከሐላላ ኬላ እስከ አዲስ አበባ በተደረገው የጓዳ ድርድር ወቅት እንኳን አፋር የተባለ ተበዳይ ህዝብ ስለመኖሩ ያስታወሰ የለም። አፋር እንኳን ህዝቡ ግመሉ የኢትዮጵያን ሰንደቅ ዓላማ ያውቃል እያሉ የሚሳለቁበት የሚያደርጉበት ነፍሰ በላዎቹ እነ አብይ አህመድ የሚፈልጉት ለዙፋናቸው መጠበቂያ የሚሆን የአፋር ደም እንጂ ህልውናውን አይደለም። ብልጽግና አስተዋይ የአፋር ህዝብ በግጦሽ መሬት የተነሳ ከአማራ ጋር ጦር እንዲማዘዝ ሲደክም እንደሚውል ከተረዳ ቆይቷል። በሽማግሌዎቹ በእነ አባዱላ ገመዳና ግርማ ብሩ የጀርባ ድጋፍ የቆመው ስርዓት አፋር ድንበር ተሻግሮ ከጅቡቲ አፋሮች ጋር እንዲታኮስ ተደጋጋሚ ሙከራ አድርጓል። ለዚህ ተንኮሉ ያልተመቸውን የድሬዳዋን ተወላጅ የጅቡቲን ፕሬዚዳንት እስማኤል ኡመር ጊሌን በማህበራዊ

ሽምግልናውን እያነሳ ለመሳለቅ እየሞከረ ከርሞዋል። የብልጽግናው መንግስት ከአወል አርባ ከጣት ቁጥር ያልበለጡ ካድሬዎች በስተቀር ለብልጽግናው ግብር እንዲከድም የሚያቀርበው ሕዝብ የለውም። ጀግንነትን ሆኖ የመኖር ታሪክ ያለው አፋር እንደ ሕዝብ የነፍጥ ትግል የዋዜማ ድባብ ያለበት ሲሆን፣ በተናጠል ደግሞ በአማራ ክልል አዋሳኝ ቀጠናዎች የሚገኙ ፋኖችን በመቀላቀልና ተናቦ በመስራት ትግል ላይ ነው። የአገዛዙ የፖለቲካ የደህንነትና የወታደራዊ መሪዎች በአፋር የጨው ምርት ላይ የጣሉት የፖለቲካና የኢኮኖሚ ጆፌ ስኬታማ ለማድረግ የስታር ቢዝነሱን አበባው ደስታን ጨምሮ አሉ የሚባሉትን የአፋር ክልል የኢንቨስትመንት ቁንጮችን አባሮ ከገበያ አስወጥቷል። ይህንንም የአፋር ህዝብ በሚገባ መዝግቦታል። ብዙ ሺህ ስኩዌር ኪሎሜትሮችን የሚሸፍን የኢትዮጵያ ሉዓላዊ ግዛት በክልሉ በኩል ለደቡብ ሱዳን የደረጎታው አገዛዙ በሙሩሌ ታጣቂዎች ስምም ቦታውን እየለቀቀ እንዲፈናቀል ሲያስጨፈጭፈው ለነበረው ብልጽግና የሚገዛ ጋምቤላ የለም። የሰራተኛና ማህበራዊ ጉዳይ ሚኒስትር ዴኤታ ሆና ከሚኒስትሯ ዶክተር ኤርጎጌ ተስፋዬ ባለቤት ጀነራል አስራት ዴኔሮ ጋር በጋምቤላ ጉዳይ ከአብይ አህመድ ልዩ ተልዕኮ ተሰጥቷት ስትፈጽም የከረመችው አለሚቱ ኡመድ የተባለች ሴት እንደሆነች ይታወቃል። ጀነራል አስራት ዴኔሮ በመተከል በጉምዝ አማጽያን ስም የተካሄደውን አማራን በጅምላ መግደልና የማፈናቀል መንግስታዊ ተልዕኮ ሲፈጽም የኖረ መሆኑ ይታወቃል። አለሚቱ ኡመድ በዚህ ወቅት የክልሉ ርዕሰ መስተዳድር ተደርጋ የተሾመች ሲሆን ለደቡብ ሱዳን የሳልቫኪር መንግስት ከተሰጠው መሬት የተረፈውን ወደ ኦሮሚያ ለመጠቅለል እየሰራች ነው። በተሾመችበት አመትም ኢሬቻን ጨምሮ ኦሮሞ ነኩነቶችን በማዘጋጀት ስራዋን እንደጀመረች የነቁ የጋምቤላ ልጆች ያውቃሉ። የአገዛዙ የጋምቤላ ፕሮጀክት ኢኮኖሚያዊ ሚዛኑ የሚበልጥ ሲሆን ሰፋ ሰፋፊ የእርሻ መሬቶችንና የማዕድን ቦታዎችን ለከዳሚዎቹ ለማደል ለመቆጣጠርና ለመቀራመት ያለመ ነው። ለዚህም የአማራዎቹ የእነ ትልቅ ሰው ገዳሙ ኢንቨስትመንት በተጠና መንገድ እንዲወጣ እየተደረገ ነው። ጋምቤላ የኦሮሞ ነው የሚል ትርክት ለመፍጠርም ከሀገሪቱ የደህንነት መስሪያ ቤት ጋር በመመሳጠር በሸኔ ስም የሚንቀሳቀሰው የጫካው ብልጽግና ወደ ከተማዋ እንዲገባ እንደተደረገ ይታወሳል። ይህ ሁሉ ተንኮል ግን አንዱም ከጋምቤላውያን የተደበቀ አይደለም። ከዚህ በተጨማሪም ምናልባትም በቅርቡ የመፈንዳት እድል ያለው የብሔር ፈንጅ ታቅዶ በነ ሬድዋን ሁሴን በኩል እየተሰራ ነው ክን ከኑየር ወይም ከመጀንገር እያጣሉ አስታራቂ መስሎ ለመተወን እየተዘጋጁ ነው። እንዲህ ሲል ከሰከስ የተደረሰበትና በብልጽግና ስም የሚነግደው ሰቀቀናን ቡድንም ከጋምቤላው ያልብ ተጠርጎ እየወጣ ነው። የፖለቲካና የኢኮኖሚ ማዕከልነቱ ስትራቴጂካዊ ነው የሚባለው የቤሻንጉል ጉሙዝ ክልልም ወደ አለመኖርነት እየሄደ ነው። አሻድሊ ሐሰን አማራን ከመተከል የመንቀል ፕሮጀክት ከጀመረ እና በከፊልም ከሰራበት ህዝቡም ተጠርጎ ባይወጣ እንኳን በስጋት እንዲኖር ለማድረግ ከሞከረ በኋላ የአማራ አንቂዎች ሳይቀርግ ግለሰቡን ብፁ ቅዱስ ለማድረግ ሲጣደፉ ታይተዋል። እውነታው ግን አራት ኪሎ ሳይቦካ ቤኒሻንጉል የተጋገረ አንድም ክስተት አለመኖሩ ነው። የአሶሳው አስተዳደር የካማሽ ዞንና ከፊል መተከልን ለአዲስ አበባውና ለጫካው ኦነግ በማስረከብ ላይ ነው። አካባቢው የተረጋጋ የመሰለውን ፕሮጀክቱ ጠንሳሾቹ በፈለጉበት መንገድ እየተጓዘ በመሆኑ ብቻ ነው። በህዳሴው ግድብ ዙሪያ የሚያጠነጥነውና ከሀገራዊነት ቀጠናዊነትና አህጉራዊነት ተሻግሮ ዓለም አቀፍ መጫወቻ ካርድ የሆነ ዲፕሎማሲ የሚገኝበት ነው። ኢኮኖሚውን ፖለቲካውን ያለው ግድቡ ላይ የተጠራቀመ እድል አለው። የእነ ወርቁ አይተነው የእርሻ ልማት ኃላፊዎችና ሰራተኞች በመንግስት የጸጥታ ኃይሎች የተገደሉት በአካባቢው ሊተከል የታሰበው አዲስ የኦሮሞማ ሰፊ እርሻ ፕሮጀክት መንገድ ጠረጋ አካል ነው። የሸርቆሌ የመንጌና የኩምሩክ የወርቅ ማዕድንም በአብይ አህመድና ጀሌዎቹ ክፉ ጥፍር ሊቆፈር ታቅዷል። የወንበራ ቡና፣ የቡለን እብነበረድ፣ የድንጋይ ከሰል፣ የዕጣንና ሙጫ ምርት ላይ ያፈጠጠው የአገዛዙ ዓይን ሳይበላ አይመለስም። አማራውም ሆነ ሽናሻው ጉምዝም ሆነ በርታው፣ ሁሉም ህዝብ ይህን የብልጽግና አይን ያወጣ ስግብግብነት ጠንቅቆ አውቋል። ብልጽግና በትግራይ ቀድሞውንም የለም ወደፊትም እንደማይኖር የመንጋትና የመምሸት ያህል የቀረበ እውነት ነው። እነ አብርሃም በላይና አረጋዊ በርሄ እንኳን የትግራዊነት የቤተሰብ ቅቡልነት እንኳን የሌላቸው መናኛዎች ናቸው። እነዚህ ሁሉ ሀቆች የሚነግሩን የአማራ ህዝብ የጀመረው የነጻነት መንገድ እልፍ ኢትዮጵያውያን አስከትሎ በአጭር ጊዜ ውስጥ የድሉ መዳረሻን እንደሚጨብጥ ነው። ይህ ተራ ምኞት አይደለም። ምናባዊና የማይጨብ የሚያደርጉበት ተስፋም አይደለም። ለጊዜያዊ ፖለቲካዊ ሚዛን ሲባል የሚነገርም አይደለም። ልቁንም ከአማራ ህዝብ ትግል ፊት ለፊት የሚገኝ የተጨበጠ ግዙፍ እድልና እውነት ነው። ብልጽግና ከአማራ ህዝብ ዘንድ አካሉም መንፈሱም ተጠርጎ እየወጣ ነው። ከሁሉም የቀደመ በቂ ምላጭ የመሳብ ምክንያት ስለነበረው ያንን እያደረገ ነው። የሌሎች ኢትዮጵያውያን ተከታይነትም በቅርቡ እየተገለጠ መሄዱ አይቀርም። የብልጽግና ዙፋን ራሱ በዘራው የሴራ ሾህ ተሞልቶ መቀመጫ አነስተታል። የአማራ ህዝብ ትግል ቀድመን ያነሳናቸውን የሀገሪቱን ወሰን አልባ ጠማማዎች ሁሉ ማረቅ እድል አለው። በሂደት ውስጥ በሌሎች ዘንድ የሚኖር መዘግየት በማንም መስዋዕትነት ሊደፈን እንደማይችል ማወቅ ይገባል። ትግሉ ለዘገዩት ሁሉ ዘብ እየሆነ የሚቀጥልበት እድል የለውም። ህልውናውንና ነፃነቱን ባነገተው ነፍጥ እያረጋገጠ ያለው የአማራ ፋኖን መንገድ መከተል ከባርነት የመውጫ ብቸኛ ስልት ነው። ከሁሉም ልብ የወጣው ብልጽግና የክፋት እጁ ተቆርጦ እስኪቀበር በጽናት መግጠም ይጠይቃል። የወቅቱ የአማራ ህዝብ ትግል ምርጫ የለሽ ነው። ሌላው ህዝብም የሚጋራው ይህንን ነው። የትግል ሜዳው አርበኝነትና ባንዳነት አሸናፊነትና ተሸናፊነት ጀግንነትና ፈሪነት ተኳሽነትና አልቃሽነት የሚተናነቁበት እንጂ አጓጉል ሚዛናዊነት የሚስተናገድበት አይደለም። አንዳንዱ ትግል ወዳጅ ካልሆን ጠላትነ ማለት ያስገድዳል። የዚህኛው ዘመን ፍልሚያ እንዲህ ያለ ጸባይ እንዳለው ብዙዎች ይስማማሉ። በአማራ ምድር ብልጽግና ሆኖ ህዝቡን የሚያስገድል ባንዳ ላይ ምክንያታዊ እርምጃ በሚወሰድበት ጊዜ ሁሉ ወንድሙ ከወንድሙ ተገዳደለ ለማለት የሚቃጣቸው ብኩኖች ብዙ ናቸው። ለነሱ ሰሚ ልብና ጆሮ የለም። ነገ በሌሎች አካባቢዎች በ የሚቀጥለው ትግል ላይም የሚሽራውን እውነታ እስካልመጣ ድረስ መርሆን ይቀጥላል። መንግስት ከጀርመን የሚባረሩ አራት ሺህ ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ መድረሱ ተሰምቷል። የጀርመን መንግስት በሀገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ ታውቋል። አንድ የውጭ ጉዳይ ሚኒስቴር ዶክመንት እንደሚያሳየው መንግስት ሊቀበላቸው የተዘጋጀውን መጀመሪያዎቹን 110 ሰዎች ዝርዝር ለጀርመን መንግስት አሳውቋል። የውጭ ጉዳይ ሚኒስትር አጣሪ ቡድን ባደረገው ፍተሻ ከእነዚህ 110 ሰዎች ውስጥ ውስጥ 87ቱ ኢትዮጵያውያን እንደሆኑ እንዳረጋገጠ 21 አንዱ ኢትዮጵያውያን እንዳልሆኑ እንደተናገሩና ሁለቱ ለመናገር ፈቃደኛ እንዳልሆኑ ተጠቅሷል። የመጀመሪያዎቹ 29 ኢትዮጵያውያን ስደተኞች ደግሞ በፍራንክፈርት አየር ማረፊያ በኩል በግዴታ የዛሬ ወር ገደማ ወደ ሀገራቸው እንዲመለሱ ተደርገዋል። የኢትዮጵያ መንግስት ከአውሮፓ ህብረት ተጥሎበት የነበረውን የቪዛ ገደብ የእርዳታና ብድር ክልከላ ተከትሎ ችግር ውስጥ ገብቶ እንደነበር ይታወቃል። አሁን ስምምነት ላይ ተደርሷል። ስምምነቱም በአውሮፓ የሚገኙ ዜጎችን መቀበል የሚል ነው ያሉን ጉዳዩን የሚያውቁ አንድ የመረጃ ምንጫችን ናቸው። ከጀርመን ብቻ ከአራት ሺህ በላይ ኢትዮጵያውያንን ለመቀበል ከጀርመን መንግስት ጋር ስምምነት ላይ እንደተደረሰ የጠቆሙት ምንጫችን በሚቀጥሉት ቀናት ተጭነው ወደ ሀገር ቤት ሊላኩ የተዘጋጁ 24 ኢትዮጵያውያን እንዳሉም ጠቁመዋል። አንዳንድ ሀገራት ከአውሮፓና ከሰሜን አሜሪካ ተገደው እየተባረሩ ያሉ ዜጎቻቸውን እንደማይቀበሉ እያሳወቁ ሲገኝ፣ አንዳንድ ሀገራት ደግሞ መቀበል ጀምረዋል። በትግራይ ክልል አዲስ ፕሬዝዳንት ከፍተኛ የህወሀት ባለስልጣንን ምክትላቸው አድርገው ሾሙ። የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት ታደሰ ወረደ የደብረ ጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው ሾሙ። ይህ እርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ እየሆነ ባለበት ወቅት ተወስዷል። ፕሬዚዳንት ሆነው ከተሾሙ 11 ቀናት በኋላ አቶ ታደሰ ወረደ የካቢኔ አባሎቻቸውን ይፋ አድርገዋል። በዚህ ሹመት የደብረ ጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችም በጊዜያዊ አስተዳደሩ ውስጥ ተካተዋል። የሹመት በትግ የትግራይ ክልል የደብረ ጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረው የጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ ይታወሳል። አዲሱ ፕሬዝዳንት የክልሉን ሰላምና ደህንነት ማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን የህገወጥ የወርቅ ማዕድን ቁፋሮ ችግር መቆጣጠርን ቀዳሚ ትኩረታቸው አድርገዋል። በተለይም የህገወጥ ማዕድን ቁፋሮ ኃይለኛ አካላትን ሊጋብዝ እንደሚችል ስጋታቸውን ገልጸዋል። አቶ ታደሰ ከሰሞኑ የጌታቸው ረዳ አስተዳደር ያገዳቸውን ሶስት ከፍተኛ የጦር መኮንኖችን ወደ ስራቸው መመለሳቸውም ይታወሳልም። በተጨማሪም የፍትህ ስርዓቱን ማሻሻል የአዲሱ አስተዳደር ሌላው ትኩረት እንደሆነ ተገልጿል። አዲሱ ፕሬዝዳንት ስልጣን ሲረከቡ በአዲስ አበባ የዲፕሎማቲክ ማህበረሰብ እና በጠቅላይ ሚኒስትር አብይ አህመድ ፊት የፌዴራል መንግስት ያዘጋጀውን ስምንት ነጥብ የቃል ኪዳን ሰነድ መፈረማቸው ይታወቃል። በሐማስ እና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑ ተነግሯል። ለጉዳዩ ቅርብ የሆኑ ፍልስጤማዊ ባለስልጣን እንዳሉት የኳታር እና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው። የተኩስ አቁሙ ከአምስት እስከ ሰባት ዓመት የሚዘልቅ እንደሚሆን ምንጩ ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤት የሚገኙ ፍልስጤማውያን ይለቀቃሉ። ጦርነቱም በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱ ተገልጿል ገልጿልም። ከዚህም ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። የሃማስ የፖለቲካ ክንፍ ኃላፊ ሙሐመድ ዳርዊሽ እና ተደራዳሪው ካሊህ አልሃያ በካይሮ ለድርድር እንደሚገኙ ተጠቁመዋል። ሃማስ የታጠቀውን መሳሪያ ፈትቶ በምላሹ የስድስት ሳምንት የተኩስ አቁም እንዲደረግ እስራኤል ከሰሞኑ ያቀረበችው ሀሳብ በሃማስ በኩል ውድቅ ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ካልከሰመና ታጋቾች በአጠቃላይ ካልተለቀቁ ጦርነቱን እንደማያቆሙ ተናግረዋል። ሐማስ በበኩሉ ጦርነቱን እስራኤል ስታቆም ታጋቾችን እንደሚለቁ አስታውቀዋል። ሐማስ የጋዛን አስተዳደር ለፍልስጤም ባለስልጣናት ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ባለስልጣን ለቢቢሲ ገልጸዋል። አገራዊና ቀጠናዊ የጋዛ አስተዳደርን በዌስት ባንክ ላለው የፍልስጤም አመራር ሊያስረክቡ ዝግጁ መሆናቸውን ተናግረዋል። ኔታንያሁ ግን ጋዛ በፍልስጤም አስተዳደር ስር እንደማትሆን ተናግረዋል። ጋዛ ከአውሮፓውያኑ 2007 ጀምሮ በሐማስ ስር እየተዳደረች ትገኛለች። የቢቢሲ ምንጭ እንዳሉት አዲሱ ድርድር ስኬታማ ይሆናል ለማለት ጊዜው ገና ቢሆንም በዚህ ድርድር ሐማስ ባልተጠበቀ ሁኔታ አቋሙ መለሳለሱን አለሱን ገልጸዋል። ሐማስ መስከረም 26 ቀን 2016 ዓ ም በእስራኤል ላይ በፈጸመው ድንገተኛ ጥቃት 1200 ሰዎችን ሲገድል ይህን ተከትሎ እስራኤል በጋዛ እያካሄደች ባለው መጠነ ሰፊ ወታደራዊ ዘመቻ ከ51 ሺ በላይ ፍልስጤማውያን መግደሏ ተገልጿል። ዓለም ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ